ሰላም ደምናላችሁ በሀገር ውስጥም በመላው ዓለም የምትገኙ ኢትዮጵያውያን ትውልደ ኢትዮጵያውያን፣ የብርሃን ልጆች ቤተሰቦች፣ ቅን በጎ አድራጊዎች በሙሉ እንኳን ደስ ያላችሁ። የብርሃን ልጆች የህፃናትና የአረጋውያን መንደር በትናንትናው ምሽት ለሁለተኛ ጊዜ ባለፉት አምስት ዓመታት ውስጥ እንግዲህ ለሁለተኛ ጊዜ ተሸልሟል። ከሶስት ዓመት በፊት በ2015 በአዲስ አበባ ከተማ አስተዳደር የመጀመሪያውን የዕውቅና ሰርተፍኬት ማግኘታችን ይታወቃል። በትናንትናው ምሽት ደግሞ በአዲስ አፍሪካ ኮንቬንሽን ሴንተር በተካሄደ መርሃ ግብር ላይ 2.3 ሚሊዮን በስራ እድል ፈጠራ በተለያዩ በትምህርት፣ በጤና፣ በማህበራዊ ድጋፍ በሰራናቸው በጎ ስራዎች ድርጅታችን ለሁለተኛ ጊዜ ከአዲስ አበባ ከተማ አስተዳደር ሕብረተሰብ ተሳትፎ ማስተባበሪያ ጽሕፈት ቤትና ከአዲስ አበባ ከተማ አስተዳደር ክብር ከንቲባ አዳነች አበቤ በተገኙበት የእውቅና ሰርተፍኬቱን ተቀብለናል። እንኳን ደስ ያላችሁ ማለት እንፈልጋለን። የብርሃን ልጆች እንግዲህ ገና አምስት ዓመት ያስቆጠረ ሀገር በቀል ግብረሰናይ ድርጅት ነው። ባለፉት አምስት ዓመታት ውስጥ በርካታ በጎ ስራዎችን ሰርተናል። በዚህ ዓመትም አምስተኛ ዓመት የምስረታ አባላችንንና የልብስ ስፌትና የሴቶች ጸጉር ቤት፣ የወንዶች ፀጉር ቤት ለማስመረቅ በዝግጅት ላይ ነው የምንገኘው። በህዳር ወር የመረቃ መርሃ ግብሩን ለማድረግ ቅድመ ዝግጅት ላይ እንገኛለን። ስለዚህ አባላቶቻችን፣ ቅን በጎ አድራጊዎች በሙሉ በድጋሚ እንኳን ደስ አላችሁ እያልኩኝ ከዛሬ ጀምሮ ደግሞ አሁንም በቀጣይ ለምንሰራቸው በጎ ተግባራት የእናንተ እገዛ የእናንተ ድጋፍ ያስፈልገናል። አባላቶች የአባልነት ክፍያችሁን በመክፈል ተማሪዎች 600 ብር፣ ሰራተኞች 1200 ብር በመክፈል አቅሙ ያላችሁ ደግሞ በሀገር ውስጥም በውጭም ያላችሁ ለምንሰራቸው የተለያዩ በጎ ተግባራት ደግሞ በኢትዮጵያ ንግድ ባንክ 1384 51079 በሆነው የድርጅታችን አካውንት በገንዘብ እንድታግዙን ጠይቃለን። ሌላው እጅግ በጣም ቀላልና ፈጣን በሆነው በእጅ ስልካችሁ ላይ ብቻ ካላችሁበት ድጋፍ ማድረግ የምትችሉበት ደግሞ ኢትዮ ቴሌኮም በሰጠን እድል መሰረት በቴሌብር ድጋፍ ማድረግ ትችላላችሁ። አሁን ላይ በጣም በሱ ላይ እየሰራ ነው የምንገኘው ስለዚህ ቴሌብራችሁ ላይ በመግባት ፈንድራይዚንግ የሚለው ውስጥ ከገባችሁ በኋላ የተለያዩ የድርጅቶች አማራጮች ይመጣሉ የእኛ ድርጅት በእንግሊዝኛው ቪሌጅ ኦፍ ላይት ነው የሚለው እሱን ካገኛችሁ በኋላ በቀን በሳምንት ወይም በወር የተቀመጡ ሰብስክሪፕሽን ፊዎችን ሰብስክራይብ በማድረግ ድርጅታችን በቋሚነት ማገዝ ትችላላችሁ አሊያም ደግሞ ለአንድ ጊዜ የፈለጋችሁትን የገንዘብ አማውንት በማስገባት ፔይ በማለት በቴሌብርም ካላችሁበትም ድርጅታችንን መርዳት ማገዝ የምትችሉበትን ኢትዮ ቴሌኮም በዚያ አጋጣሚ አማራጭ ሆኖ ቀርቦልናል። እጅግ አድርገ እናመሰግናለን ኢትዮ ቴሌኮምን። እንግዲህ የብርሃን ልጆች የሕፃናትና ያደረጋ መንደር በዚያ ዓመት ማሳካት የሚፈልጋቸው ትልልቅ ቁልፍ ተግባራቶች አሉ። ከዚህም ውስጥ አንዱ ለሰላሳ 30 እናቶች በባልትናና በእንጀራ መጋገሪያ ለመጀመር አሁንም በዝግጅት ላይ ነው የምንገኘው። በቅርቡ ይህንን ተግባራዊ እናደርጋለን። ሌላው የህፃናት ማቆያ ነው። እሱ እስካሁን ቦታው አልተፈቀደልንም፣ እየጠበቅን ያለ ነው። እሱም እንደተሳካ ወደዛ ስራ ውስጥ እንገባለን። ስለዚህ በሀገር ውስጥም በውጭም ያላችሁ ላለፉት አምስት ዓመታት ድርጅታችን ይህን እዚህ ደረጃ እንዲደርስ በገንዘብም፣ በሀሳብም፣ በጉልበትም፣ በእውቀትም፣ በጸሎትም ጭምር ስታግዙን የነበራችሁ በሙሉ እያመሰገንን ድርጅታችን እዚህ ደረጃ እንዲደርስ ከትልልቅ ተቋማት እኩል እንዲሰለፍ እና እንዲሸለምም ላደረጋችሁ ሁሉ ምስጋናችን በድጋሚ ድረሳችሁ። ላለው ኑ ከበጎ ነገር ጋር ተባበሩ። በዚህ ዓመትም ለምንሰራቸው በጎ ተግባራት ደግሞ እየመጣችሁ እየጎበኛችሁ እንድታግዙ እንጠይቃለሁ አድራሻችን ከአራዳ ቅዱስ ጊዮርጊስ ቤተክርስቲያን ከፍ ብሎ አፍራን ህንፃ አጠገብ ወረዳ አምስት አስተዳደር ቅጥር ጊቢ ውስጥ እንገኛለን። ኑ ከበጎ ነገር ጋር ተባበሩ። መስጠት አያጎልም። የብርሃን ልጆች የህፃናትና ያረጋ መንደር። መልካም ቀን ይሁንላችሁ።